ቁጭ ይላል ሁሌም፣ ከጓደኞቹ ጋር ከመጣም አያወራ አይጩ ድምጽ የለውም። ከዛም አንድ ቀን ጓደኞቹ ሲጣ እንትን ጓደኞቹ ሲመጡ እሱ ሲቀር ያ ቆንጅየው ልጅስ አልኳቸው፣ ለእነሱ ማለት ነው። ሄደው ነገሩት። ጓደኛው ንጉስ ይባላል፣ ምርጥ ልጅ ነው። ሄደው ነገረው። ከዛም ሲመጣ ሁሌም ሲያይ ፈገግ ማለት ጀመረው። እንዲፈገግ በእሱ ምክንያት ቅጣት ተቀጥቻለውም። አሰሬ ቀጣኝ፣ ጠርሙስ ተሰበረብኝ፣ ከስጋ ስባባል ከዛስ ከዛ በኋላ ከዛ በኋላ ብዙ ታሪክ አለ። ብዙ አየሁት አየሁት አየሁት አራም ሁሌም ይስቃል። ምን ይላል? ይስቃል። ምን ይላል? ከዛም ተውኩትና፣ ተስፋ ቆረጥኩና ተውኩ። ኮስተር ቀይር፣ ዝልበት ገባው እንደወደድኩት ማለት ነው። ከዛ በኋላ እሱን ጠየቀኝ፣ እሺ አልኩታ። ተዋደድን። ደስ ይላል በጣም ክርስቶስን። ከዛን ቤተሰቦቹን ሀገር ወስዶ አስተዋወቀኝ። ከሱ በላይ ደግሞ ማንም ባፈቅር ጥሩ ነው። እናቱን ወድጃት ልሞት፣ ፍቅር ፍቅር ታውቂያለሽ? ፍቅር ሰየት መችልስ ማም እሷን ወድድኳል። እሷም ልክ እኔ እንደሄድኩ ኬታ መጣክችን ቦንቦሊኖ አለችው። አሁን ግን የአሁን ሚስቱም እርግጠኛ ነኝ አትላትም። ቄት አመጣች ሞጋጋ ነው የምትለው። ባልተዋደዱም ከእናትዬ ጋር አይ አይ አይዋደዱም። እናትዬው እኔን ነው የምትለው። ግን በባለፈው እኔ እናትዬውን ሳወራ ስለ እሱ አላወራችም። የኔ ወርቅ ምናምን ብላኝ ነው እኔን መረቀችኝ እንጂ ምንም አላወራችም። ልጠይቃብዬ ደግሞ ሽኝ ያዝ ወለደ ወለደ ወለደ አረ በኢየሱስ ስም አልወለደም እንዴ እንዴት ይወልዳል ማሬ የምር ፈጣሪ ይሰጣቸዋል ማሬ ግፍ ነው እንዴ ይለያያሉ አሁን የምር እያየች አብረው ትቀጥላለች ማሬ ልጅማ አይከልክላቸው አላህ ይስጣቸው ልጅ ደስ እንዳለህ እኔ ስጣቸው ብዬ አልጠይቅህም ፈጣሪ አንድ ላይ የሆኑ ካልክ ስጣቸው ምን ጨነቀኝ ለልጅ ወንድም ወይ እህት ነው ግን ማ ባረፍ አላውቅም። እስጣቸውን ብዬ አልጸልይም። ጸልይ ጉዳያቸው። ደስ ሲል ግን ከዛ ፍቅር ጀምራችሁ ተገብታችሁ አይደል? በሰርግ ተገባችሁ እንዴ? ኧረ ለምን ሰርጎ ጪ እናወጣለን። እኔ አጠቃላይ እየሱ ጋር ገባው እሱ ነው እንዴ የመጀመሪያሽ? ውይ አባቴ ሙት እ በጣም በጣም እኛ እኮ አባቴም ሰው ሁሉ ውይ ውይ፣ እንዴት አብሮ ይኖራሉ፣ እንዴት አብሮ ይኖራሉ። ሲ ጅባ ላይ ተኝተን ነበር አብረን የምንኖረው በፍቅር። ጅባ ጅባ፣ አባቴም ጅባ ላይ ለዛውም፣ እኛ የተከራየናት ቤት ትኋኑ ብቻ በርካሽ ብር ተከራይተን ሳባ ብር

ለአንቺ ካለው አላህ ይመልስልሽ። አረ ችግር የለውም። እኔ ምን ተመለስልኝ ልለ ኡኡ ሜስራጦ እሱም ግን አለ አንቺን ያጣሁሽ አለ አረባ ታያለች ሚስቱ አረባ አላ ማሪ ለእኔ ለውሽዬ እዬ ስትል እኔ ምን ጨነቀኝ? እሲ ትክሰሰኝ እንደ ባሌን አማለለች ብላ። ሲጀመር ደግሞ እኮ የህግ ባል አይደለም፣ አልተጋቡም እኮ በሰር እኔ አልኩት በእኔም በሰርግ ሳታገባ እሷን በሰርግ አግብታ አባቴም አላናገረግም አልኩት። አታናግሪ ሌሽ እንዴ የልጁ እናት ኮነ የማሪ የመጀመሪያ ሚስቱ። ደስ ላላችሁ ግን፣ አይ ምን ደስ እንላለን፣ እናሳዝናለን። መጨረሻችን ለያዩን፣ ሴጣን ለያየን፣ ብር ለያየን። ያቺ ባጃጅ ባትገዛ ይሄ ሁሉ ነበረ መሰለህ። እቺ ባጃጅ ኮነ ነገር ያመጣችው። ቆይ ባለፈው ግን ምን ያባቴ ሞት። አረ በስመ አብ፣ አረ በኢየሱስ ስም። እንዴ እኮ ልጄ ደግሞ ሊፋታው ነው አንቺ። ልብሱን ይዞ ካላደርክ ካላደርክ ብሎት ልብሱን ይዞ እኔ ደግሞ ደምሴ ልጄን ትስማ። አንቴ ራስ ቂውታለ። ሂድ አልኩት። እኔ ወደ መናኸሪያ ሂድ አትደር። እንደ ሴጣን ቢያሳስተኝ ልጄ ደግሞ ላይብላ ሙጭጭ እያለ ታላደር ይለዋል ማለት ነው ክርስቶስ ልጄ ደግሞ እን ባደረ እኔ ምን አውቃለሁ። ወንድልማ ምንም ቢሆን ይለማመጥ ጥፋትን ይወቅ እንጂ እሱ ቢያድር አብሬ ላድር ነው ሽዬ ሜስራ ሳስበው እወዳታለሁ እንጂ ያድር ነበር እሷን ክርስቶስን አይወዳትም። እኔ ደምሴን አይኑን አይቼ ነው የማወራው። አሁን እንዳታይ ይሄንን ሪከርድ እንደው ከወጣት ያለች በኋላ ይበቃ አቆ ሪከርድ አድርጉና አድርሱላት፣ ለዛች እርባ ነቢስ እንደው ምልኮ አለን ጋራ አንቺ እርባ ነቢስ ደምሴ አይወድሽም፣ እኔን ነው የሚወደው። እሺ እኔን እኔን ቀለበቱን ማሪ እስኪ ደምትን እንዳታድርግሽ በቃ ዝም ብይ ዝም ብይ። ምን ልታደርግኝ? እኔ እሺ ክርስቶስን ባይኔ ባያት ማን ያንን ዞማ ፀጉሯን ይዤ ነው መሬት ላይ እንትን እማሻት ያንቺም እኮ ዘመ ነው ይ ዊግ ነው ማሪ፣ ይ ዊግ ነው እንዲህ አለ። እኔ ማ አለቀኩኝ፣ ባገኛት። እውነት ግን እሱ ራሱ ሳገኘው አለቀውም ብዬ ነበር። ምንም አልመሰለኝም ሳየ፣ ተረጋግያ ፋሲካ ደበረሻውን። ወደኋላ ተመልሰን ወላሂ፣ ተይ በእናትሽ፣ እያደረሰ አስበው ነው መቃጠለው ማሪ። ለካ እንዲህ ነው እንደ ለካ

እኔ በስንት ሰው እኮ ነው ትዳርም ይመጣልኝ። ወንድሜ ና ግቢ፣ አጎቴ ና፣ ምኔ ና ግ እያል ፍቅር ካልያዘኝ አላገባም እንጂ አሜሪካ ድረስ ትዳር እንደመጣልኝ ታውቂያለሽ፣ ረጁ እምቢ አልኩ እምቢ አልኩኝ። እህትሽ ልቤ ካልመታ ፍቅር አይታየኝም